ከሁለተኛው ትውልድ ዩኒቨርሲቲዎች መካከል አንዱ የሆነው የሚዛን ቴፒ ዩኒቨርሲቲ ከተመሰረተ ሁለት አስርት አመታት ሊደፍን ጥቂት ቀርቶታል። በእነዚህ አመታት ውስጥ የዩኒቨርሲቲው ምሁራን የምርምር ውጤታቸውን የሚያሳትሙበት አንድም የምርምር ጆርናል ሳይኖሮ ቆይቷል። ዩኒቨርሲቲው ከተቋቋመለት አላማ አንዱ የሆነው የምርምር ስራ ሲሆን፣ ዘግይቶም ቢሆን ሶስት የምርምር ውጤቶች የሚታተሙበት ጆርናሎችን አስጀምሯል። እነዚህ ጆርናሎች የግብርና፣ ጤናና ሳይንስ ዘርፎች ላይ የተሰሩ ምርምሮች የሚታተሙባቸው ናቸው። በሚዛን ቴፒ ዩኒቨርሲቲ የግሪ ቫሊ ጆርናል ዋና ኤዲተር የሆኑት ዶክተር ደስታ ፍርዱ እንደገለጹት ጆርናሉ ተሰርተው ያልታተሙ የጥናትና ምርምር ውጤቶች ዋጋ የሚያስገኝላቸው ነው ብለዋል። በእነዚህ የምርምር ጆርናሎች ላይ ምሁራን የምርምር ውጤቶቻቸውን በማሳተም ሊሳተፉ ይገባልም ብለዋል። አንድ ምርምር ተሰርቶ ካለቀ በኋላም እንኳን ለተጠቃሚ ካልደረሰ እንዳልተሰራ ነው የሚቆጠረው። እንደውም ወደ ኪሳራ ነው የሚያመዝ ነው። ስለዚህ አንዱ ወደ ተጠቃሚ ማድረሻ መንገድ ጆርናል ነው። እና ይህን ጆርናል መጀመራችን በጣም ትልቅ ዩኒቨርሲቲያችን ሚኒታ በአገር ደረጃም ባለም አቀፍ ደረጃም ዩኒቨርሲቲያችን እይታ ከፍ ያደርግልናል ብዬ አምናለሁ። የሚዛን ቴፒ ዩኒቨርሲቲ እነዚህን የምርምር ውጤቶች ማሳተሚያ ጆርናሎችን በመጠቀም ከዚህ ቀደም ተሰርቶ ያልታተሙ የምርምር ስራዎች በሀገር አቀፍ ደረጃ ይሁን በዓለም አቀፍ ደረጃ እንዲተዋወቁ አቅም ይፈጥርለታል። ከዚህ ባለፈም የአካባቢውን ሀብትና የዩኒቨርሲቲውን አቅም የሚያሳይ እንደሆነ ነው የሚዛን ቴፒ ዩኒቨርሲቲ የምርምርና ማህበረሰብ ጉድኝት ምክትል ፕሬዝዳንት የሆኑት ዶክተር ግርማ ጥላሁን የገለጹት። ይህን ስናደርግ አንደኛ ተቋሙ ተወዳዳሪ እናደርገዋለን በሀገር አቀፍ ደረጃም በአለም አቀፍ ደረጃም። ሁለተኛ ደግሞ እዚህ አካባቢ ያለውን ሀብት እዚህ አካባቢ ያለውን አቅም ዩኒቨርሲቲውን አቅም ታስተዋወቅበታለህ፣ የማስተዋወቂያ መድረክም ነው። ሶስተኛ ደግሞ እኛን በምርምር ሊያግዙ የሚችሉ አለም አቀፋዊ የሆኑ ድርጅቶች፣ ሀገር ውስጥ ያሉ ድርጅቶች ምን እየሰራን እያለን እንደሆነ በግልጽ ማስተዋወቂያ መድረክም ይሆናል። ስለዚህ እነዚህ እነዚህ ጠቀሜታዎች አሉት ማለት ነው። በሚዛን ቴፒ ዩኒቨርሲቲ የተጀመሩት የምርምር ውጤቶች የሚታተሙባቸው የግብርና ጤና፣ እንዲሁም ሳይንስና ቴክኖሎጂ ጆርናሎች የዩኒቨርሲቲውን የልዕቀት ዘርፎች መሰረት ያደረገ እንደሆነም ተገልጿል። የሚዛን ቴፒ ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ዋቆ ገዳ እንደገለጹት የምርምር ውጤቶቹ የሚታተሙባቸው ጆርናሎቹን በሀገር አቀፍ ደረጃ ተቀባይነት አግኝተው ዓለም አቀፍ ተቀባይነት እንዲኖራቸው ዩኒቨርሲቲው እንደሚሰራም ገልጸዋል። ሶስቱ ያው የዩኒቨርሲቲው ሴንተር ኦፍ ኤክሰለንስ አካባቢ የተጠጋጉ ናቸው። ሶስት ኮንሴክቲቭ ይርስ በተከታታይ አንድ ጆርናል ካሳተመ ናሽናል እውቅና ያገኛል። ከዛ በኋላ ኢንተርናሽናል ደግሞ ኢንተርናሽናል ኮምፒት በማድረግ በራሳቸው ክራቴሪያ እውቅና የሚሰጡ ይሆናል። ከዛ በኋላ እንዴክስድ ወደ መሆኑ ያድጋል ማለት ነው። ዩኒቨርሲቲው በሶስት ዘርፎች የጀመረው የምርምር ውጤቶች የሚታተሙበት ጆርናል በቀጣይም በሌሎች መስኮች እንደሚጀመር ተገልጿል። የዩኒቨርሲቲው ፕሬዝዳንት እንደገለጹት ለመምህራን አቅም ማበልጸጊያነትም ትልቅ ፋይዳ ይኖረዋል ነው ያሉት። ሳይንቲፊክ የሆኑ ሪሰርቾችን ስናካሄድ የእኛ ስታፎች የሚያሳትሙበት ቦታ የላቸውም። ያ ብቻም ሳይሆን ተቋሙ ሁሉንም አካዳሚ ስታፍ እንከረጅ አድርገው እዛ ላይ እንዲያሳትሙ ለማድረግ ምቹ ኢንቫይሮንመንት እና ኮንዲሽን ኢንቫይሮንመንት የምንለውን ለመፍጠር እነዚህ ሶስቱ ጆርናሎች ላውንች ተደርጓል። በቀጣይነትም በሌሎች ዲሲፕሊኖች የነዚህን ሰክሰስ እያየን ጥራቱን የጠበቀና ዓለም አቀፍ ተወዳዳሪነቱን የጠበቀ ጆርናል እንደሚሆን ተስፋ በማድረግ ሶስት ጆርናሎችን ላውንች አድርገናል። የሚዛን ቴፒ ዩኒቨርሲቲ የእድሜውን ያህል በምርምር ዘርፉ ላይ ሰፊ ስራዎችን ገፍቶ ባይሄድባቸውም በቀጣይ ትኩረት ሰጥቶባቸው እንደሚሰራ ነው ዩኒቨርሲቲው የገለጸው።